ፈጣሪ አይደለም ሆዴን ሆዴን አው ግን ፈጣሪን ተንበርክኬ ስለምነው ቀለል አለልኝ። ቆይ ከባድ እቃ አንስተሽ ነበር እንዴ? አራላነሱ። እና እንዴት ከመሬት ተነስቶ ይወጋሻል? ጽዮን እዚህ መታ ነበር። ያው ልሽ ጽናት የኪራን ባህሪ ታውቂያለሽ። ሁሉንም ነገር ችለሽ ታግሰሽ ያሳልፍሽ። እሺ አትጨነቅ፣ ችግር የለውም። ይሰጥህ እንዴ እሷም እኮ ሰው ናት። ብትሆንም እንደዚህ ሆን ብላ ምሩ የነገር ተንኮል አትገምድ እና በቀ አለ አዎ አክልት በቃ እሺ፣ ገብተን እንገራቸው ጋሼ ያውቃሉ። ጽናት ነሽ መጣቀ ሲሆን ከነምሩ ቤት በመሄዷ የምሩ ጽንስ አደጋ ላይ ወደቀ። በሌላ በኩል አለምዬ ነገርየውን ሰምታለችና፣ ለእሷማ አልተኛለትም። ከቤቷ ሂጅ ልክልኳ ነው የምነግራት በማለት ወደ እሷ ቤት ማምርታለች። እምሩ አሁን ፈጣሪ የለምኛው ደህና ነኝ በማለት ሕክምና መሄዱን ሰርዛል። አቶ ተሸመ የተለያዩ ሚስጢሮች እየመጡበት ይገኛሉ። ሰውየው ከዚች ዓለም በሞት ቢለይም ግን በድነው ቀን ወልዶ ያንጠባጠባቸው ልጆች ወደ ቤቱ እያመሩ ይገኛሉ። ኪራነው ልጅ እያለ ሲያነሳ ሲጥለው እንዳልነበር አሁን ከተለያየ ቦታ ልጅነን እሱን እንጠለዋለን እያሉ ጎዳና ላይ ወድቀው ያደጉ ልጆች ወደ እሱ ቤት እያመሩ ይገኛሉ። ሰላም፣ ጤና ይስጥልኝ አድማጭ ተመልካች፣ ቻናል ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍ ይበል እያልሁ ለስ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ ባክብሮት ጠይቃችኋለሁ። ታዲያ እንደተለመደው ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሌና ጨዋታና ቀልዷ ጠፍቶባት አሁን የምታወረው ሁሉ እንጨት እንጨት ካለ ሰንበት በት ብሏል። ሰዎች ሲመጡም ጨዋታና ቀልድ ጠፍቶባት ብቻ ያለውን እውነት ለመናገር ብትፈልግም ሰውዬው እንደ ጥላ እየተከተለ አለቃትም ብሏል። ሰኒንም እገላታለሁ ብሎ ስላስፈራራ ስልክም ደውላ ሰኒዬ ግን ደህና ነሽ በማለት ጠይቃታለች። ሰኒም የሌና ጨዋታ ባይጥማትም ብቻ ግን ምን ሆነሻል እያለች ደጋግማ ብትጠይቃትም ምንም አልሆንሁም ብቻ ግን ደህና ነሽ አይደል በማለት ደግማ ጠይቃታለች። እሌና ግን ስልክ የተበላሽቷል አላልሽኝም? ነበር እንዴት ደወልሽልኝ? በማለት ስጠይቃትም አይ እሱም ማምጣት እጀ ነው መሰራት ሄዶ ነበር እሱም ማምጣት ስለሄዱ ነው ያጣሽኝ እንጂ ደህና ነኝ በማለት ሽምጥጥ አድርጋታለች። ኪራ የከብት ግጦሽ ባሰማራበት አካባቢ በዛብህን ያገኘዋል። በዛብህም አንጃ ግራንጃ መናገር ጀምሯል። ወንድሜን ለፍጥኛ ስራህ ወደ እስር ቤት ወረወርከው አይደል በማለት ብዙ ነገርም ብሏል። ብቻ በአበላጁ በተንከባከበው ይቅርታ መጠየቅ ሲገባው ጋሸን እኮ አንቆ ሊገላቸው ሲል ነው ወደ እስር ቤት ያስገባውት ለማለት ቢሞክርም በዛብህም እንዛመደው ብለን ነበር በማለት ሲመልስለትም ዝምድና በዚህ ብቻ ነው ያለው ማነው በማለት አንዳንድ ነገሮችን ጣል ያደርግለታል። አሪፍ ተናጋሪ ወጥቷል አይደለ፣ አሪፍ አማች አመጧል በማለት ጎሸምም ያደርገዋል። የኪራ ንግግር ጠጠር ሲልበት በዛብህም ሴት የላከው ዝናባይ ፈራም በማለት ተረትና ምሳሌም ጣል አድርጓል። ኪራም አዎ እንደማንም የተራ ሴት ሳይሆን እንዲውም ጽናትናት የላከችኝ አሳይሃለው በማለት ፉክክር ውስጥ ገብተዋል። በዛብህም ነገሩ አልጣመውም። ብቻ ግን እገልሃለው በማለት አስፈራርቶታል። ጊራም እንደምንም ራሱን ተቆጣጥሮ ራሱን ለማረጋጋት ሞክሯል። እምሩ ሳሎን ላይ ቁጭ ብላ ስልኳን እየነካካች ነበርና በድንገት በሯ ይቆፈቆፋል። እንዲያውም ሰንዬ መጣችልኝ በማለት ሰፍ ብላ በሩን ስትከፍተውም ጽዮን ሆና ተገንታለች ሲሆንም ገና ሰላም ሳትላት በር ላይ እንደከፈተችላት ገፍትራት ወደ ቤቷም ታመራለች። እምሩም ተናደደችና ሳሎን ላይ ከደረሱ በኋላ እንዴት ገፍትረሽኝ ትገቢያለሽ? ቢያንስ እንኳን ሰላምታው ቢቀር ምን አለበት? ቀስ ብለሽ ብትገቢ በማለት ልታስረዳት ሞከረች። እህኮ ቤቴ ማለት ነው በዛ ላይ ደግሞ ናሆሜና የሰራው ሚመለከትሽም ስትላትም፣ እምሩ በጣም ተናደደች። እርጉዝ ናት፣ በዛ ላይ የልብ ታማሚ ስለሆነች የቅድም ቅድም ትንፋሻዋ ሊጨምር ጀመረ። አሁን ሌላውን ተይውና ሂደሽ መድኃኒትሽን ዋጪ ሌላ ሰበብ እንዳታመጭብኝ ስትላትም አሁን ተመልሼ ስመጣ አዝለይ እንዳላገኝሽ ትላታለች። ጽዮን ወደ እምሩ አልጋ አምርታ አልጋቸው በጣም ውብ እንደሆነና አንድ ቀን ተኝታበት እንደተመቻት እየተናገረችም ነበር። እምሩ መድኃኒቱን ልትወስድ እያለ ኦሆና መድኃኒቱን ይዛ ወደ መኝታ ቤት ውስጥ አምራ ጽዮንን ታያታለች። አንቺ ደግሞ ከዚህ ምን ታረጊያለሽ? አንች አንቺ ምን አገባሽ አንቺ ቤት እኮ አይደለም የናሆሚ ነው ትላታለች። አንቺ ልብ ድካም ነው እንጂ ይዘሽ የመጣሽ ምንም ነገር ይዘሽ አልመጣሽም በማለት እቃ እንደለላትም ነገረቻት እምሩም የያዘችውን ውሃ ካከናነበቻት በኋላ ወርውራ ትጥላታለች ጽዮን ወርውራ ስትጥላት እምሩ ሆዷ ጽንስ አለውና ተረበሸባት በዚህ መሃል ላይ ሆና በጣም ስለተጨናነቀች ላማቷም ደውላለት ነበረ ጽዮን ከኔ ቤት ናት ችግር ፈጥራለች ናይዝሃት ሂድ በማለት ትደውላለች ማልኳት ነው ካንቺ ጋ የመጣችው እንዴትስ መጣች በማለት ጥያቄ ማብዝቶ ነበር ብቻ ከምሩ ጋር ከተስማሙ በኋላ በቃ መጣሁ በማለት ስልኩንም ዘግቶታል። ታቲ ከርፈፍ እያለ ከነኪራ ቤት አምርቶ ነበር። ያገኘው ሰው ግን ወንድ ነበር። በቃ እንደፈራውት እሌና ፀጉርሽን ፂምሽን አሳድገች። ፀጉርሽንም ከልተሽው ወንድ ሆነሽ ጠበቅሺ በማለት ቁጭ ብሎ ዘና ብሎ ስልኩን እየነካካ ነው ሲጋራም ሲጨስ ነበርና ስልክ ስልኩን ያየስ ሲጋራው ሲሸተው፣ በቃ አንቺ ማጨስ ጀምረሽልኛል ሁለት ቀን ብለይሽ እንዴት ማጨስ ትጀምሪያለሽ እያለ ከራሱ ጋር እያወራ ነው። በድንገት ዞር ሲል ግን ሰውየው ሌላ ሰው ነው። ድንገት አስፈራው። ጭስ በጭስ ሆኖ ቤቱን ሊያቃጥለው አቃጥለው ደርሶ ነበር። ብቻ ግን ጉሙ ሰውየውን በደንብ እንዲለይው አላደረገም። ብቻ በዚህ መሃል ብዙ ነገሮችንም አውርተዋል። እናቴም ሲር ሲርበተበት ስላየው ሂድና ሲጋራ ግዛለኝ በማለት ወደ ሱቅም ልኮት ነበር። ከደረጃ ላይ በድንገት ሲወርድ ሌና ታገኘዋለች። ናቲ መጣህልኝ በማለት በፍራት ድምፅ ጽምጥም ትልበታለች። እሱን በመገረም እያያት ነው። እሷ ግን ፈርታ ነው ያቀፈችው። እሱ እያየ ነው፣ በደንብ እየተመለከተ ተረትና ምሳሌ ቢደረድርላትም እሷ ሙዷ ጠፍቷል፣ ዝም ትለዋለች። ናቲም አፈፍ አድርጎ ምን ሆነች ነው የተፈጠረ ነገር አለ ወይ? ጨዋታሽ እኮ ቀዝቀዝ ብሏል ጠፍቶብሻል በማለት ይጠይቃታል። እሷ ማረባ ካሄድ እና ሲጋራውን ይዘህለትና አሁን ሌላ ነገር አታውራ ደሞ እንዳይገለን በማለት በፍራት ድምፅ ወደ ቤት ታመራለች። እናቴም በዛው ሲጋራ ማምጣት ብሎ አልተመለሰም። አዲሱ የአቶ ተሾመ ልጅ ነኝ ባይ ጎዳና ላይ አድጌ ነው እንደዚህ የሆንሁት በማለት ህይወቱን እየጀመረላት ነው። እሌና ጨዋታና ቀልድ በደንብ ትወዳለች እና ወሬውን ተመስጣ እየሰማችው ነው። ከዚህ በፊት የተለያዩ ልጆች ልጅ ነኝ እያሉ ስለመጡ አሁንም እንደገና ብላ ተመስጣ ትሰማዋለች። የውልሽ ምርጥዬ አንቺ ግን የዚህ ቤተሰብ አባል ካልሆንሽ ለምንድን ነው ማደግ የማትፈልጊው? ስለዚህ ከኔ ጋር ወደድሽም ጠላሽም ትሰሪያለሽ፣ ህይወትሽንም ይቀየራል በማለት ብዙ ነገርም ብሏል። እሷ ጽናትንና ኪራን በፍጹም አልከዳቸውም። ብትልም እሱ ደግሞ እነሱን መጉዳት እፈልጋለሁ። ይህ ነገር እንዴት ነው የተፈጠረው? በማለት ብትጠይቀውም አዎ ጎዳና ላይ ተወልጄ ጎዳና ላይ ነው ያደኩት ስለዚህ የሱን የህይወት ታሪክ ሲሰማ ወይም ደግሞ ስለሱ መልካምነት ሲያወሩ የሰማዋቸውን ሰዎች አጠፋቸዋለሁ በማለት የተለያዩ ዛቻዎችንም አጅጎድጉዷል። እሌናም ቤቱን ግን ማን ነው ያሳየ በማለት ስጠይቀውም፣ አንድ ቀን ወደ ቃብር ጎራላለሁ። እናም ከነ ሙሉ ክብር ስሙ በሙሉ ተጽፏል። ስለዚህ እሱን አንብቤ እፍሱን መፈለግ ጀመርሁኝ። ከዚህ በፊት አላስታውሰውም ነበር። ብቻ ግን የሱ ባክግራውንድ እዛ ላይ ስለተጻፈ እሱን አይቸነው ወደዚህ ቤት ያመራሁት መጠየቅም ማፈላለግም የጀመርኩት በማለት ይነግራታል። ውድና ክቡር የሆናችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገንሁኝ፣ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ ድረስ እስከዛው ቸር አምሹልኝ።